እናመሰግናለን አርባ አምስተኛ ቀኑን የያዘው ዘመቻ አንድነት ዛሬም በአራቱም ቀጠናዎች ግለቱን ጠብቆ ተጠናክሮ እየቀጠለ ይገኛል። በዛሬ ሁለትም በሁሉም ቀጠናዎች ያሉት ተጋድሎችና እንቅስቃሴዎች ምን ይመስላሉ ስንል ከአማራ ፋኖ የህዝብ ግንኙነት መምሪያ ኃላፊዎች ጋር ቆይታ እናደርጋለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው፣ የአማራ ፋኖ በጎጃ የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸ ጸሐዩና የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ፣ ዮሀንስ ንጉሱ፣ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሪስ እንግዲህ የገቡታሉ። ቀጣይ ደግሞ የሚገቡትን የስልክ መቆራረጥ አለ እንደሚገቡ ነግረውናል። የምናስቀጥል የሆና ነኝ። ቀዳሚ እንግዲህ በተለይ በዛሬው ዕለት 45ኛ ቀኑ ዘመቻ አንድነት እየተደረገ ያለውን ተጋድሎ እንደተለመደው ሚዲያዎች ማለትም ኤቢስ ቴሌቪዥን፣ ህብር ሬዲዮ፣ ብላክ ላዮን ሚዲያ፣ አሻራ ሚዲያ ሮሃ ሚዲያ 251 ሚዲያ እና ጊዮን ሚዲያ በጋራ ቆይታ እናደርጋለን። በቆይታችን በርከት ያሉ መረጃዎችን አብረን እየተቀበልን ቆይታ ስለምናደርግ ከርብ እናመሰግናለን። ቀዳሚ የማደርገው የአማራ ፋኖ በጎጃም የህዝቡ ግንኙነት መምሪያ ኃላፊ ፋኖ ማርሽ የጸሐዩ፣ በጎጃም ግንባር እየተደረጉ ያሉት ተጋድሎዎችና እንቅስቃሴዎች ምን ይመስላሉ? ቀድሜ ያድሩ ላአንተ ነስት አመሰግናለሁ። ሙሉ ጌታ ዘመቻ አንድነት በጎጃም ግንባር ዛሬም በደማቅ ሁኔታ በድል ቀጥሏል። በዘመቻ አንድነት በዛሬው ዕለት በወራሪው ላይ ሰብአዊ እና ቁሳዊ ኪሳራ ያደረሰባቸው አምስት አውደ ውጊያ ቦታዎች አሉ። የመጀመሪያው አምስተኛ ክፍለ ጦር መንገሻ ቴከም ክፍለ ጦር ማለት ነው። ወንበርማ ብርጌድ በዛሬው ዕለት ከሌሊቱ አስራ ሁለት ሰዓት ጀምሮ እስከ ሶስት ሰዓት ድረስ ባደረገው የደፈጣ ማጥቃት ስልት ማለት ነው ሽንዲ ከተማ በመግባት እና በአካባቢው ባለ ጠላት ላይ ከባድ መብረቃዊ ምት በማሳረፍ በጠራት ላይ ሰብአዊ ና ቁሳዊ ኪሳራ ድርሷል በዚህም ምክንያት የሙትና ቁስለኛ ቁጥር እስካሁን ያልታወቅም ምክንያቱም በርከት ያለ ሀይል ተደምሷል፣ መረጃውን ማግኘት አልተቻለም። የሽንቢ የመጀመሪያ ደረጃ ሆስፒታል፣ የአካባቢው ያሉ ቤተክርስቲያኖች ና የወራሪው ያለበት ካምፕ እንደዚሁ በቁስለኛ ና በአስክሬን መሞላቱን አረጋግጠናል። ሁለተኛው የነፍስ ወከፍ መሳሪያ ተማርኳል። ሦስተኛው ተተኳሽ በሺዎች የሚቆጠር የብሬን እና የክላሽንኮቭ ተተኳሽ ተመርኳል። በአጠቃላይ ይህን ቀጠና ማለት ጎጃምን ከቢዛሞ የሚያገናኝ እና በእኛ ቋንቋ የአማራ ፋኖሮ በጎጃምን አምስተኛ ክፍለ ጦርን ከቢዛሞ እዝ የሚያገናኝ ቀጠና በመሆኑ እጅግ በጣም ጠንካራ ና እንደ ተርብ የሚናደፍ ፋኖ ያለበት የጀግን አካባቢ መሆኑ ይታወቃል። የዚህን አካባቢ የሀይል ና የሞራል የበላይነት ለመውሰድ ነው። ጠላት በከፍተኛ ሁኔታ ከብርሸለቆ ከፍኖት ሰላም እና ከሌሎች አካባቢዎች ኃይል እያንቀሳቀሰ ለማጥቃት የሚሞክረው። ነገር ግን በተንቀሳቃሽ ከሚያዘጋጀው ኃይል በተጨማሪ ከተሞች ላይ ያለውን ኃይል ጭምር በመምታትና በመደምሰስ መሳሪያውን በመማረክ በማስገዳት አምስተኛ ክፍለ ጦር በአዲስ መልክ በጣም ሪፎርም ከተሰራው በተለይ እጅግ አመርቂ ውጤት እያመጣ ነው። ይበል የሚያሰኝ ስራ ተሰርቷል ማለት ነው። ሁለተኛው ወደ ውጊያ በዛሬው ዕለት እንደዚሁ በአማራ ፋኖ በጎጃም አንደኛ ክፍለ ጦር ቀጠና በአንሙት ያዛቸው ብርጌድ አዴት ከተማ በመግባት በዛሬው ዕለት መጀመሪያ እጀባ አድርገው የብልጽግና አጃቋሚዎችን በመሰብሰብ በዚያውም ህዝቡ ስብሰባ ተሰበሰበ በሚል ከመንገድ፣ ከወፍጮ ቤት፣ ከስራ ቦታ በማፈስ ስብሰባ ለማድረግ ከፍተኛ ጥረት ሲያደርግ በነበረ የወራሪው ኃይል አመራርና የታንክ ውስጥ የተደበቁ የብልጽግና አመራር ካድሬዎችን መበተን ተችሏል። በዚህም የጠላት ኃይል ላይ በተወሰደ እርምጃ ሞትና ቁስለኛ ማራክ ተችሏል። በአጠቃላይ አዴት ከተማ ውስጥ ሊያደርገው የነበረው የአደራጅ ስብሰባ ነፍሴን አውጪ የሚባሉ የወራሪው አመራሮች እና የብልጽግና ካድሬዎች አማካኝነት ተበትኖ ሳይሳካ ቀርቷል። ይህም እጅግ በጣም አመርቂ ውጤት ነው ያመጣው ማለት ነው። ሶስተኛው፣ እንግዲህ ጎጃም አገው ምድር ሶስተኛ ክፍለ ጦር ቢትወደድ መንገሻ ጀምበሬ ብርጌድ ከዳንግላ ወደ አዲስ ቅዳም በፓትሮል ሲጓዝ በነበረ ጠላት ላይ ጉንድሪ በተባለች ቦታ እንደዚሁ አንድ ፓትሮል ሙሉ የጠላት ኃይል ተደምሷል። አንድ ፓትሮል እንግዲህ እንደምታውቁት ምናልባት ማክሲመም ሊይዝ የሚችለው እስከ ሰላሳ ሰው በጣም እጭቅ አድርጎ ነው የሚይዙበት። በዚህም ቀድሞ አብሪ በነበረ ፓትሮል ላይ እርምጃው የተወሰደ አብሪው ፓትሮል ከፊት ሂዶ ከኋላ ሎጅስቲክም ሌላም አመራርም ሊጫን ታስቦ ነበረ። ፓትሮሉ ሲመታ አስራ አምስት ሰው ሲደመሰስ አስራ ሶስት ሰው እንደዚሁ ቁስለኛ ሲሆን፣ በአጠቃላይ ጉዞም ተስተጓጉሏል። የጭኖት የነበረው በርከት ያለ ኦራል ኮንቮይ መኪናም እንደዚሁ መንገዱን አቁሟል። ቀጠናውንም ሙሉ በሙሉ መቆጣጠር ተችሏል። ይህም አስደናቂው የዛሬ የዘመቻ አንድነት ገድል ነው። አራተኛው ጃዊ መተከል አራተኛ ክፍለ ጦር እንግዲህ ይሄ በአማራ ፋኖ በጎጃም የአራተኛ ክፍለ ጦር በረሃመውን የመተከል ክፍል የጃዊ ክፍል የሚሸፍን በርከት ያለ ቀጠና ያለው እና እጅግ በጣም በቁጥር የበዛ የሰው ኃይል እና ተዋጊ እንዲሁም መሳሪያ ያለበት ወገን በአስተማማኝ ሁኔታ ያለበት ቀጠና እንደመሆኑ መጠን በየጊዜው በትንሽም በብዙም ኃይል በተሰቦ መምታት ስልትም በፈጣን ማጥቃትም በከበባ ማጥቃትም ስልት በርካታ ጠላት የሚደምስ ሰው ይህ ክፍለ ጦር ዛሬም እንደዚሁ ከጃዊ ደረቅ ወንዝ ድረስ እንዲገባ ከተፈቀደለት በኋላ ጠላት ጥበበኛው የበረሃው መብረቅ በዛ ጠላትን አከርካሪውን በመምታት እጅግ በጣም ከፍ ያለ ሰብአዊና ቁሳዊ ኪሳራ ማድረስ ችሏል። በዚህም ምሽግ ቆፍሮ የነበረ ጠላት ከምሽጉ እየወጣ ጭምር ወደ ወርቅ ሜዳ እና ወደ ሌሎች ከተሞች እንዲሮት ተደርጓል። በዚህ አስራ የጠላት ኃይል በአስክሪን ማለት ነው፣ መንገድ ለመንገድ ወድቋል። እንግዲህ አሁን የና ብዬ አህመድ ወራሪ ኃይል አንሳራት አስክሪን ጣለ ማለት ምን ያህሉን ተሸክሞታል? ምን ያህሉ ሸክፎታል? ምን ያህሉን አስክሪን እና ኩስለኛ ይዞ ሄዷል የሚለውን በአምሯቸው አስቦት። አሁን ካለው ሁኔታ አንጻር ከባድ ምትን የደረሰበት አስክሪን ጥሎ አይሄድም። ብዙ ጊዜ አስክሪን ጥሎ የሚሄድበት አስገዳጅ ሁኔታ ግን እጅግ በጣም ከባድ ምት ሲደርስበትና እና ራሱን መከላከል በማይችልበት ደረጃ ሲደርስ ነው ይህን የሚያደርግ። በዚህም ይሄ ገድል ተሰርቷል። ዛሬ በአራተኛ ክፍልጦር ማለት ነው አምስተኛው እንግዲህ ቀንጌታ የፍትሀ ንጉሴ ክፍል ጦር ቀስተደመና ብርጌድ ነው። ደብረ ኤልያስ ከተማ በመግባት ጠላትን እንደዚሁ ምሽግ ላይ የነበረውን ጠላት ማንኮታኮት ተችሏል። በዚህም በተደረገ አውደ ውጊያ ደብረ ኤልያስ ያው እንደሚታወቀው ረጅም ጊዜ በወገን እጅ የነበረ ብዙ ወገን ዋጋ የከፈለበት መራራ ትግል የተካሄደበት የድርጅታዊ አስተላለፍ ለውጥም በነበረበት ሰዓት ጭምር ከባድ ዋጋ የተከፈለበት እና ንጹሐን ጭምር የተጎዱበት ቀጠና እንደመሆኑ መጠን ጀግኖቹ የቀስተደመና ብርጌድ አባላት በልህና በቁጭት ነው የሚዋጉት። እጅግ በጣም ገድለኞች ናቸው፣ ጀግኖች ናቸው። በዛሬው ዕለትም እዚያው ደብረ ኤልያስ ከተማ ውስጥ በመግባት ወረዳው ከተማ ላይ መሽጉ የነበረውን ጥላትም ሽክ አድርገውታል። ሌላውና የመጨረሻው ስድስተኛው በአማራ ፋኖ በጎጃም በሳሙኤል አወቀ ዘጠነኛ ክፍለ ጦር አረንዘው ጎንቻ ብርጌድ በዛሬው ዕለት ጠላት ከጉንዶይን ወጥቶ አርብ ገበያ ወደ ተባለች ከጉንዶይን ስድስት ኪሎ ሜትር ርቀት ላይ ወደምትገኝ ከተማ ለመሄድ ጥረት አድርጎ ነበረ። በዚህም የአረንዘው ጎንቻ ብርጌድ አባላት ደፈጣ መንገድ ላይ በመጣል ባደረጉት ኦፕሬሽን አስራ ሶስት የጠላት ኃይል ሲደመሰስ፣ አምስት የጠላት ኃይል ቁስለኛ አድርገው ወደ አካባቢውም ሳይደርስ ተመልሷል። በዚህም የሻለቃ ምክትል ኦፕሬሽናል መሪው እና የሻለቃ ኦፕሬሽናል መምሪያ ኃላፊው ሁለቱ አብረው ተደምስሰዋል። አመራሮች ማለት ነው። ይህን እየመሩ የሄዱት ማለት ነው። በአጠቃላይ ሁለት አመራር እና አስራ ሶስት እግረኛ ሲደመሰስ አምስት ቁስለኛ በማድረግ ከግንዶይን ከተማ ሰባት ስድስት እና ሰባት ኪሎ ሜትር መካከል የምትገኘውን አርብ ገበያ ሳይቆጣጠር አስክሬንና ቁስለኛ ጭኖ ተመልሶ ወደ ግንዶይን ከተማ ገብቷል። በአጠቃላይ የአማራ ፋኖ በጎጃም በዛሬው እለት በዘመቻ አንድነት በጠላት እያደረሰው ቁሳዊና ሰባዎች ሲሰራ ይህን ይመስላል። አመሰግናለሁ። እሺ እኔም ከልብ አመሰግናለው። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሽ ፀሐዩ በመቀጠልም አልፈው በወሎ ቤት አማራ ግንባር ሲደረጉ የነበሩት ሁነቶችና ተጋድሎዎችን በተመለከተ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበብ ፈንታው ወደ አንተ። አመሰግናለሁ ሙሉ ጌታ እንግዲህ ዘመቻ አንድነት አርባ አምስተኛ ቀኑ ላይ ደርሷል። አማራ ፋኑ በሁሉ ቤት አማራ አሁንም በሁሉም የወ ቤት አማራ ቀጠናዎች በአምስቱም ክፍለ ጦሮች እና በእሰሮቻቸው ባሉ በአምስቱም ፎሮች እና በስር ባሉ ክፍለ ጦሮች ተጋድሎቹ ተጠናክሮ የቀጠሉበት ሁኔታ አለ። በዛሬው እለት አምባሰል ማርያ አካባቢ እና በተለያዩ በተለያየን አካባቢ በተሬ ከወደ ደላንተን በኩል ጠላት ማጥቃት የመጣበት ሁኔታ አለ። ልጅ እያሱ ኮር እና ምስራቅ አማራ ኮር ሁለት በጋራ ያከሸፉበትና ባለበት እና እንዲመለስ ያደረጉበት ሁኔታ አለ። ዝርዝር መረጃዎቹ አሁንም ተጋድሎች ላይ ስለሆኑ በዜና የምናደርሳቸው ይሆናል። ምዕራብ ወሎ ቀጠና ንጉስ ሚካኤል አሊ ኮር፣ ትላንትናም ዛሬም ውጊያ ያለባቸው ቀጠናዎች አሉ። እንደዚሁ ያላለቀበት ሁኔታ ስላለ ካለው ከትግሉ ሁኔታ ማንጻር ተጋድሎቹ እንዳለቁ መረጃዎችን የምናደርሳችው ይሆናል። ሌላኛው ምስራቅ አማራ ኮራ እና ዳሳምኖ ክፍለ ጦር እንደዚሁ በጉባ ላፍቶ ወረዳ ወደ አፋር ድንበር አካባቢ ሀራ ከተማ አለች። ያው እንደምታውቁት ለአፋር በቅርብ ቦታ ያለ በተለየ አገዛዙ የፖለቲካና የወታደር ከፍተኛ አመራሮች ጄኔራሎች ጭምር መቀመጫ የሎጂስቲክ በተለየ ተተኳሽ መድፎች ምናምን ከወልዲያና ቦቦ አካባቢ እንደዚሁም ከመርሳም ዙሪያ ጭምር እየሸሹ የሚቀመጡበት ቦታ ነው። ሀራ ከተማ ከሱ በቅርብ ርቀት ላይ አሳምነው ክፍለ ጦር ሁለተኛ ሻለቃ በውስን አባላቶቹ ማለት ነው እዛ አካባቢ ሎጂስቲክ ጭኖ ይንቀሳቀስ የነበረ የአገዛዙ ዙፋን ጠባቂ ሰራዊት አባላቶች እና በተለይ ደግሞ ባለፉት ጊዜያቶች በጣም በበርካታ ጊዜ በፍጹም ትግስት ያለመሰልቸት ህዝባቸውን ዘር ማጥፋት እየተፈጸመበት ካለው ህዝባቸው ጎን እንዲቆሙ ሲለመኑ የነበሩ ሚሊሻዎች እንግዲህ በሆዳቸው የወደቁና በአገዛዙ ካድሬዎች ፕሮፓጋንዳ የተሸነፉና ና በሆዳቸው የወደቁ ሚሊሻዎች ቢለመኑ እምቢ ብለዋል። ለዚህም ትላንትና በአሳምነው ክፍለጦር ሁለተኛ ሻለቃ በጣም ከባድ የደፈጣ ጥቃት በመፈጸም በርካቶቹ ሙሉ ለሙሉ ሙት የሆኑበት ሁኔታ የተፈጠረበት ሁኔታ አለ። ምንም ቁስለኛም የተረፈም አይመስለንም እና አስራ አንድ እና ከዛ በላይ ሚሊሻዎች ብቻ የተደመሰሱበት ሁኔታ አለ። አሁንም የደፈጣ ጥቃቶቹ ተጠናክረው የቀጠሉበት ሁኔታ ነው ያሉ። አገዛዙ በተለይ ክረምት ከመግባቱ በፊት የአየር ሁኔታውን በዳመና እና በዝናብ ከመከለሉ በፊት የድሮን የጀት ጥቃቶችን ከላይ ከታች ደግሞ በእግረኛ በመካናይዝር ጭምር የተደገፈ የማጥቃት እቅድ አለው። እቅዶቹ ቀድመው እየተበላሹበት፣ እቅዱን ስናበላሽበት ደግሞ እንደምታውቁት ሳምንትም አስራ አምስት ቀንም እስከ ወር ድረስ የሚበላሽበት ሁኔታ አለ እና ከሚያዚያ አንድ ጀምሮ የማጥቃት እቅድ ነበረው እንደምታስቡት፣ አሁንም እስከ ሚያዚያ ሰላሳ ቢል እቅድ ነበረው። አሁን ደግሞ ሚያዚያ ሀያ አራት ላይ እንገኛለን። ይቀጥል አይደለም እና የሆነ ሆኖ እኛ ሙሉ ዝግጅት አድርገን እየጠበቅን ያለንበት ሁኔታ አለ። በሁሉም ቀጠናዎች ትንቅንቆች እና ተጋድሎዎች እንዳቀጠሉ ናቸው። አሁንም ሌላው ከመሬት ወረራ ጋር በሰሞኑን በወልዲያ በኮምቦልቻና ደሴ አካባቢ በተለይ ኮምቦልቻ የጠቀስንበት ሁኔታ አለ። እንደ አማራ ፋኑ በወሎ ቤት አማራ ቀጠና ማለት ነው። አሁንም ከፍተኛ የመሬት ወረራና ዘረፋ ያለበት በክልሉ ቁንጮ ላይ የሚገኘው ቆቦ ከተማ አሁንም የአዲስ የከተማ ቦታ የቤት መስሪያ ቦታ ምሪት በሚል ለዘረፋ የተዘጋጀበት ሁኔታ አለ። ገበሬውን ባልገባው ነገር እንዳይገባ የሚል መልእክት እያስተላለፍን ያለንበት ሁኔታ አለ። ከአሁን በፊት የተመሩ ምሪቶች የተቋማቶች ሳይቀሩ የተሸጡበት እና ለውጊያ ለዚህ ለህዝባችንን ለመጨፍጨፍ የዋሉበት ሁኔታ አለ። አሁንም እሱንም ተጨማሪ አድርጎ ለመጠቀም በነገው እለትም ከሰሞኑ በተለይ በነገው እለት መሬት ለመምራት ገበሬውንም በማስገደድ አልመራም ያለውን ደግሞ ያለማበትን ልማት ማንጎንም ጭምር እነነቅልባለን ሌላም ሌላም በማስፈራራት እንግዲህ መሬት በግድ ገበሬውን ትመራለህ ታስረክባለ በሚል በመከላከያ በብረት ለበስ ጭምር እየታገዘ በግድ እንመራለን የሚል እንቅስቃሴ አለ። ከዚህ ጋር ተያይዞ የሚመለከታቸው አካላቶች እንዲያርፉና ከዚህ ድርጊታቸው እንዲቆጠቡ በተደጋጋሚ የተናገርንበት ሁኔታ አለ። ጥቂት ወዳደር ገበሬዎችም ካገዛዙ ጋር ሆነው ተጠቃሚ የሆኑና ባለሀብቶች፣ ጥቂት ባለሀብቶች፣ ህገወጥ ደላላዎች እና የአገዛዙ ሹማምንቶች በዚህ የመሬት ወረራ እየተሳተፉ ያሉበት ሁኔታ አለ። ነገም ለመምራት ጥረት እያደረጉ ያሉበት ሁኔታ ነው ያለው። በዚህም አስፈላጊውን እርምጃ ሁሉ እንደምንወስድ ከአሁን በፊትም ጠቅሰናል። ይህም ተጠናክሮ ይቀጥላል። ሌላኛው ነገር የአማራፋን በወሎ በቤት አማራ አሳምነው ኮር ግዙፉ ያሳምነው ላስታ አሳምነው ኮር ማለት ነው። እንግዲህ በሌሎች ተቀጣጥሮ ከያዛቸው በተጨማሪ ሙሉ ለሙሉ መቶ ፐርሰንት ማለት ነው ሁለት ወረዳዎችን ተቆጣጥሮ እያስተዳደረ ያለ ነው። ከዛ በዘለለ ላስታ ዙሪያ አጠቃላይ የጥራሪን ጭምር ሙሉ ለሙሉ እያስተዳደረ ያለበት ሁኔታ ነው ያለው እስከ ጋሸና መስመር ድረስ በዚህም አጠቃላይ የሰባት ክፍለ ጦሮች ጥምር ውጤት ነው ግዙፉ ላስተሳምነው ኮር እነዚህ ሰባት ክፍለ ጦሮች የክፍለ ጦር ኮሚቴዎች የሻለቃ አመራሮች እና የክፍለ ጦር የኮር አመራሮች እንዲሁም የድርጅቱ ከፍተኛ አመራሮች በተገኙበት ሀያ አራት ሰዓት ቀን እና ሌሊት የፈጀ ጥልቅ ግምገማ በማድረግ ያለፈውን የሁለት ዓመት ትግር በመገምገም ጠንካራና ደካማ ጎናችንን በመለየት የሚበረታቱ አመራሮችን በማበረታታት ጥፋትና ደግሞ ድክመት ያለባቸውን እንዲጠናከሩ በማድረግና መቀጣት ያለበትን ጭምር በመቅጣት ለአማራ ህዝብ የህሊና ትግል ሲባል ሙሉ ጥልቅ ግምገማውን ጨርሶ ለአዲስ የትግል በአዲስ ስነልቦናና በአዲስ መንፈስ የተዘጋጀበትን ሁኔታ አመቻችቷን ግዙፉ ላስተዋሳ ምንኮር አጠቃላይ የአማራ ፋኖ በወሎ ቤት አማራ የአርባ አምስተኛ ቀን የዘመቻ አንድነትን በተመለከተ ያሉ መረጃዎች እነዚህን ይመስላሉ። አመሰግናለሁ። እናመሰግናለን። በተጨማሪ አንድ ጥያቄ ማንሳት የምንፈልገው የትናንቱ የአብን ፓርቲ የአሁኑ ደግሞ የአብይ አህመድ አጋፋሪ የሆኑት ግለሰቦች ስብስብ የሆነው ተቋም ዛሬም የአማራ ህዝብ ውክልና ላይ በሚል የተለያዩ መግለጫዎችን እያወጣ ይገኛል። የአማራ ብሔራዊ ንቅናቄ ማለት ነው፣ ያው በትክክለኛ ሰው መጥራት ስላለብና ነው። እነዚህ ሰዎችን ይህን ስብስብ እንደ ፓርቲ ትመለከቱታላችሁ ወይ? እይታችሁ እንዴት ነው? አሁናዊ እንቅስቃሴያቸው እንዴት እየተከታተላችሁት እያያችሁት ነው? እያወጧቸው ያሉትን መግለጫዎች እንዴት ነው የምትመለከቷቸው? ምንስ ማለት ናቸው የሚሉትን ሀሳብና አስተያየት እንዲሰጡባቸው ነው። ቀዳሚ ሀሳቡን ለአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታ ውልስጥ። አመሰግናለሁ ሙሉጌታ። ጥሩ ጥያቄ ነው። እንግዲህ ጥያቄው እንደሚታወቀው የአማራ ህዝብ በሰላማዊ ትግል ብሔራዊ ንቅናቄ ማድረግ አለበት። በብሔሩ ቁሞ አማራን ማዳንን ህልውናው ማረጋገጥ አለበት። ከዛ በኋላ ደግሞ እንደ ሀገር መምከር ይቻላል። እውነተኛ ወኪል የለውም በሚል የአማራ ህዝብ ንቅናቄ ሰላማዊ ትግል በአብን ፓርቲ በኩል እንቅስቃሴ እንደነበረ ሁላችንም የምናውቀው ሀቅ ነው። የሆነ ሆኖ ጊዜው ደርሶ ከጸረ ወያኔ ትግሉ በኋላ በተለይ ማለት ነው ፓርቲው ሙሉ ለሙሉ ፈርሶ ሀቀኞቹ የአብን ልጆች እስር ቤት በገቡበት ሁኔታና ግማሹ ደግሞ ከእስር ቤት ያመለጠው የአማራ ፋኑን የህልና የአማራ ህዝብ የህልና ተጋድሉ እየታገለ ባለበት ሁኔታ ጥቂት ወዳደር የፓርቲው አባላትና አመራር የነበሩ ግለሰቦች ፓርቲውን እውነተኛ የአማራ ህዝብ ወኪል በማስመሰል በአማራ ህዝብ ላይ አሁንም ዘር ማጥፋቱ እንዲቀጥልና የአማራ ህዝብ ባለፉት ጊዜያቶች በተለይ ባለፉት ከግማሽ ክፍለ ዘመን በላይ ባለፈ ከሀሰት ትርክት ውስጥ የደረሰበትን ግፍና በደል ለማስተካከል፣ ለማጠብ፣ ለማጽዳት እየሰራ ባለበት ሁኔታና ያለፈውን የሀሰት ትርክት በእውነት ለመግለጥ እየሰራ ባለበት ጊዜ እነዚህ ጥቂት የአብይ አህመድ ሎሌዎች የአማራ ህዝብ እውነተኛዎችን በመምሰል ያወጡት መግለጫ በተለይ የኤርትራን የሀገርነት የኤርትራን ሀገርነት ምንቀበለዋለን፣ ምናምንበታለን በሚል የሰጡት መግለጫ የግለሰቦቹና የአብይ አህመድ የብልጽግናው የአንድ ቡድን ፍላጎት እንጂ የአማራ ህዝብ ፍላጎት እውነተኛ ሀሳብ እንዳልሆነ ህዝባችን ያውቀዋል። ዓለም አቀፉ ማህበረሰብም ያውቀዋል፣ ግን በህጋዊ ሽፋን በኩል ህጋዊ እውቅና ያላቸውና ህጋዊ ሽፋን ያላቸው በመምሰል የአማራ ህዝብ የሰላማዊ ትግል ወኪል በመምሰል አሁንም የአማራ ህዝብ ላይ ሌላ የሀሰት ትርክት ሌላ ደግሞ የአማራ ህዝብ ባልዋለበት የማስዋል ስራ ሌላ ደግሞ እሳት ጫሪነት እና ለቀጣይ ደግሞ ሌላ ጦርነት አማራ ላይ ለመክፈት አማራ ህዝብ ያለ ጦርነት እንዳይኖር እና እድሜ ዘመኑን እንደ ተበሳቆለ እንዲኖር ከአብይ አህመድ ጋር በመሆን እየሰሩ ያሉበትን ሁኔታ ያየንበት ነው ይህንን ህዝባችን እንዲረዳው እንዲገነዘበው እና አቅልሎም ጭምር እንዳያየው የሚል መልእክት አለን። ከዛ በዘለለ የኤርትራ ህዝብና መንግስት እውነቱን ያውቀዋል። ይሄ የአማራ ህዝብ ሀሳብ እንዳልሆነ የአማራ ህዝብም ደግሞ አጠቃላይ የኤርትራ ህዝብ በዛ ደረጃ ይረዱታል ብለን እናስባለን። የሆነ ሆኖ ግን የአማራ ህዝብ መንግስት አልባ ነው፣ መንግስት የለውም። መንግስት እንዲኖረው ህልውናው እንዲረጋገጥ ደግሞ የአብራኩ ክፋይ ፋኖ እየታገለ ነው። ወኪሉም ደግሞ ፋኖ ነው ብለን እናምናለን። ከፋኖ አንደበት ያልወጣ ከፋኑ አደረጃጀቶች ያልወጣ ሀሳብ የአማራ ህዝብ ሀሳብ ነው ብለን አናምንም። እኛም ደግሞ አንድነት ባልሰራንበት፣ መሪ ህዝቡን በመሪ ድርጅት ማታገል ባልጀመርንበት ሁኔታ ወኪሎቹ ነን ለማለት ባያስደፍርም ከኛ የተለየ ግን ሌላ ወኪል አለው ለማለት አይቻልም። የአማራ ህዝብ ወኪሎቹ እኛ ነን፣ ከኛ የሚቀረውን የቤት ስራ መስራት እንዳለ ሆኖ ማለት ነው። ስለዚህ ጥቂት አብይ አህመድን ጧትና ማታ እንደ መስጊድና እንደ ቤተ ክርስቲያን በሚሳለሙ ሆዳሞች የተፈጠረውና የአማራን ህዝብ እንወክላለን በሚል ሰላማዊ ትግል የሚታገል ፓርቲ በሌለበት የአማራ ህዝብ መንግስት አልባ በሆነበት ጊዜ እውነተኛ የአማራ ህዝብ ወኪል መስለው በኤርትራ ህዝብ በተለይ በኤርትራ አገርነት ጉዳይ ሂደቱንም አናምንበትም በሚል ያወጡት መግለጫ ፍጹም ከአማራ ህዝብ የራቀ የአማራ ህዝብ የማያውቀው። የአማራ ህዝብ ደግሞ የወቅቱ ወኪል ነን ብለን የምናስበው ከምናደርገው ተጋድሎ እና ከምንከፍለው መስዋዕትነት አንጻር የሚቀሩ ጉዳዮች ቢኖርም እውነተኛ ወኪሉ ፋኖ ነው ብለን እናምናለን። እንደ ፋኖ ደግሞ የሚመለከተው አካል በሙሉ አጠቃላይ ህዝባችንንም እንዲያውቀው አለም አቀፉ ማህበረሰብም እንዲረዳው የሚል አጭር መልእክት አለን። አመሰግናለሁ። ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው በተነሱ ጥያቄዎች ላይ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ጸሀዩ አጠቃላይ የቀጣይ እቅዳቸው ምንድን ነው የሚለው በተለይ እነዚህ የፓርቲ እንቅስቃሴ እያደረገ ያሉ የህዝቡ ውክልና የሌላቸው ነገር ግን ራሳቸውን ለሆዳቸው የሸጡ ግለሰቦች የቀጣይ እቅዳቸውን ጨምሮ አብረፍት ገልጸ ይሄ በሰው ኃይልም በፖለቲካም በጠመንጃም በማጥቃት ስልቱም ህዝብ በመያዝም አጠቃላይ የኢትዮጵያን ፖለቲካ አትራክት በማድረግና የቀጠናው መልክ በመቀየር ወደኋላ ማይል መሆኑን እና አብይ አህመድ አረጋግጠዋል እና ከና አብይ አህመድ ጀርባ ያሉ ከና አብይ አህመድ ንግስና ገንዘብ የሚያገኙ የውጭ ኃይሎችም እንደዚሁ አረጋግጠዋል እና ሶ ይሄ ጠመንጃ መቅሰም አለበት ነው። ስትራቴጂክሊ ወደ አንድ ወደሚፈልግ ብልጽግናዊ ቋት መግባት አለበት ነው። ለዚህ ደግሞ ሽግግር ማድረግ አለብን ነው። ይህን አብይ አህመድ የሽግግሩ ጊዜ የሚሆነው የቀጣዩ የሚመጣው ምርጫ ጊዜ የሚሉት ነው። እነሱ ለዚህ ነው አብኖችን አሁን አራት ወራ አምስት የሚሆኑ ልጆችን ካሉበት አምተው አሰባስበው እንደገና አንድ ምግብ አዳራሽ ውስጥ በየአይነት እያበሉ መግለጫ ያሰጧቸው ከአብን ጉዳይ ጋር ጀምርልም አብን ስትራቴጂክሊ የፈረሰው ባህር ዳር ሁለት ሺ አስራ አምስት መሰለኝ ጠቅላላ ጉባኤ ሊያደርግ በተሰባሰበ ጊዜ ባለመግባባት ጠቅላላ ጉባኤ ሳይደረግ ሲበተን ለምርጫ ቦርድ በደብዳቤ ሲያስገባ ምርጫ ቦርድ መሳይሰ ሲቀር ነው አብን የፈረሰው ስትራቴጂክሊ። ከዚያ ቀጥሎ አብን የፈረሰው እነ ክርስቲያን ታደለ እስር ቤት ሲገቡ፣ ሌላው አብዛኛው የታችኛው አመራር ሲሲውም ጨምሮ ጫካ ሲገባ ምናምን ሲል ትናንትና በማህበራዊ ህይወታቸው የቀን ገቢ ወር ደሞዝ የሌላቸው ከሚዛቸው ላያቸው ላይ ያደሰ የቤት ኪራይ የሚከፍሉት የሌላቸው እነበለጠ ሞላና ነጋሸው መርሻ የአብይ አህመድን አበል እንደ መናጆ ተጠቅመው ያችን ራሳቸው ተንጠላጥረው ብልጽግና ጋር ለመቀጠል ስላሰቡ ነው። ፐርሰናሊ ወደዚች ያመጧት እና አሁን አብን ድርጅት ሆኖ አለ ማለት አይቻልም። የለም የለም፣ ድርጅት አይደለም አብን። የሶስትና የአራት ልጆች ፍላጎት ነው። በዚህም አብይ አህመድ አማራ ፖለቲካ ላይ ለማንጸባረቅ የፈለገውን ኢሜጅ ነው፣ እኛ እንደ መስታወሰ የምንጠቀምባቸው በአጭር ቋንቋ ሲገለጽ። ዋናው አብይንም አሁን ለማስነሳት የሞከሩበት የዳውንቱም ድርድር ሌሎችም አካሄዶች ምንድናቸው ካላችሁኝ ቀጣይ ዓመት አብይ አህመድ በአለም አቀፉ ማህበረሰብ ዘንድ እና በአለም አቀፍ ተቋማት ዘንድ ዲሞክራሲያዊና በህዝብ የተመረጠ ለመምሰል ከፍተኛ ጥረት እያደረገ ያለው ለዚህም አሁን ኦሮሚያ ውስጥ አንድ ፓርቲ ለመመስረት ከፍተኛ ትንቅንቅ ውስጥ ነው ያሉ ጌታቸው ረዳ ፓርቲ ሊመሰረት ቅድመ ሁኔታ እየሰራ ነው ያለው። አብን አለው ለማለት ያው እንደምታዩት እየዳዳ ነው። ደግሞ ተስፋውን አለምነህ የሚባል አንድ እንደዚሁ ከችግር የወጣ አንድ ረሃብ የመሰለ ቁመና ያለው ሰው አለ፣ እንደዚሁ የቀድሞ የአዲህን አባል የነበረ እሱም አንድ አለው ባይ ነው። በአማራ ፓርቲዎች ውስጥ አሁን በቀጣይ ሊሰሩ ያቀዱት ከዚያ እስክንድር ነጋ አለ። የእነዚህ ሁሉ የጸረ አማራ ሀይሎች እና የሆዳ አደሮች ስብስብ ፓርቲ መሳይ ስያሜ ያለው ምስ አረቃል ያለው ስም ያለው እንትን አላቸው ወረቀት አላቸው። እያንዳንዳቸው አብን የሚባል፣ አዲሃን የሚባል፣ አፋሀድ የሚባል ወይም ጌታቸው ይዞ የሚትመጣው ፓርቲ አዲስ እና ከኦሮሚያ ደግሞ እነማን የሆኑ ብቻ እና አዲሱ አረጋ ሊሆኑ ይችላሉ የመሰረቱት ፓርቲ የዚያ ድምር ብልጽግና ጋር እንዲወዳደር ይደረጋል እና እንደምታውቋቸው አሁን የጠሮላችሁ ሰዎች በሙሉ በብልጽግና ቤትና መኪና የተሰጣቸው፣ ወንበር የሰጣቸው፣ ኃላፊነት የተሰጣቸው ሰዎች ናቸው። ዞሮ ዞሮ እነዚህን ሰዎች አብይ አሰባስቦ በቀጣዩ የምርጫ ዘመን ላይ ምርጫ ያደረግኩና ህዝብ መረጠኝ ለማለት እነዚህን ሰዎች ሰብስቦ ነው ወደ ዲሞክራሲ ሽግግር ይሄዳለሁ ብሎ ያስነሳቸው እና በአጠቃላይ አሁን አብይ ይህን ለዓለም አቀፉ ማህበረሰብ የአማራው ፖለቲካን በነቀል ተወክሏል ለማለት የኢትዮጵያ ፖለቲካን በነገር የተወክሏል ለማለት እና እሱ የማይሸንፍበት ምርጫ ለማድረግ ከፍተኛ ጥረት እያደረገ የመሆኑ የዚህ ፕሮጀክት ተቀጽላ ነው፣ አሁን አብነች መምጣታቸው ትልቁ። ግን አብይ ያልገባው ነገር አዲሱ ትውልድ እንዳለፈው ዘመን ተሸውዶ ስልጣኑን ወይም ኃላፊነቱን ወይም የትግል መስመሩን ወይም ዋጋ የከፈለበትን የፖለቲካ ሪዎት በመናጆ ሳንቲም የሚሸጥ ወይም ተሸንፎ በሀይል በእውቀት ማነስ ብልጫ የሚወሰድበት ወይም በሳቦታጅ እና ኮንስፓየር ተደርጎ ይሄንን መስመር የሚስት ይመስሎታል አብይ አህመድ። ነገር ግን ፍጹም ውሸት ነው፣ ፍጹም ስህተት ነው። ተሳስቶ ትንተናቸውም፣ አስተላለፋቸውም፣ አቋማቸውም ልክ አይደለም። አብይ ሁልጊዜ ማስመሰል ነው የሚፈልገው፣ ሁልጊዜ የውሸት መተወን ነው የሚፈልገው። በዚህ የውሸት ትወናና ማስመሰል ውስጥ ነው ይሄ ፕሮጀክት የመጣው ለማለት ነው። የመጀመሪያው ሁለተኛውና ትልቁ ቁልፍ ጉዳይ አብይ አህመድ በቀጣይ አመት ላሰበው ፕሮጀክት ይህንን የአማራውን ንቅናቄ በኢትዮጵያ ፖለቲካ ውስጥ ምን ያህል ስር ነቀል ለውጥ የሚያመጣና አዲስ ሶሻል ኢንጂነሪንግ፣ አዲስ ፖለቲካል ኢንጂነሪንግ፣ አዲስ ፓወር ኢንጂነሪንግ በኢትዮጵያ ፖለቲካ ውስጥ እንደሚያመጣ አልተረዳውም። ለዛ ነው አሁን እነበለጠ ሞላን በሚዛን አስቀይሮ መግለጫ እንዲሰጡ የሚያደርጋቸው። አማራነትን እኮ ክደዋል፣ ሁሉም ክደዋል። አማራን የሚባል የለም ብለው ኦልሬዲ መግለጫ ሰጥተዋል። በየሄዱበት ሁሉ የሚናገሩት እንደዛ ነው። አማራውም ብሔርተኛ መሆን የለበትም ነው የሚሉ ብሔርተኝነት ከኢትዮጵያ ምድር መጥፋት አለበት ነው የሚሉህ ይሄ የሁሉ ስታንድ የአብይ አህመድ ስታንድ ነው እና እኛ የጠረውላችሁን ከላይ የጠረውላችሁን አምስት ስድስት ኃይሎች የምናያቸው ጨምቀን አብይ አህመድ በአማራ ፖለቲካ ውስጥ እና በኢትዮጵያ ፖለቲካ ውስጥ ያሳካው የፈለገውን ጎል እንደ መስታወት ነው የምናይበት እነሱ ና የእነሱ መስታወታችን ናቸው ለእኛ እቅሉ ድምሩ ይሄ ነው ስለዚህ ማንም ፓርቲ መሰረተ ማንም መግለጫ ሰጠ ማንም የሀገር ሉዓላዊነት ነፈገ ነሳ ሰጠ ማንም ጥሩ ነው አለ ደግ ነው አለ ከሌ ሰይጣን ነው ከሌ ምናምን ነው ቢል፣ የአማራ ጠመንጃ እንደነገርኳችሁ አዲስ ፖለቲካል ኢንጂነሪንግ ያመጣል፣ አዲስ ፓወር ኢንጂነሪንግ ያመጣል፣ አዲስ ሶሻል ኢንጂነሪንግ ያመጣል፣ አዲስ ኢኮኖሚካል ኢንጂነሪንግ ያመጣል። በኢትዮጵያ ፖለቲካ ውስጥ ይሄ መሽቶ የመንጋት ያህል የማይቀረው እኛ እንደውም የመጨረሻ ምዕራፉ የቀረም ደ ካልከኝ በአማራ ፖለቲካ ውስጥ አማራን እግር ከወርች አስረው አማራን እንደዚህ በየጊዜው አለንልህ እያሉ ሰኞ አማራ ሆኖ ማክሰኞ ጸረ አማራ የሆኑ ሀይሎችን እያደን ቃሊቲና ቂሊንጦ እስከ ዓለም ፍጻሜ የምንወረውርበትን ጊዜ ነው። አሁን እየናፈቅን ያለ ነው። ወደዚያው እየሄድን ነው ያለ ነው። ስለዚህ አብይ እና በለጠ ሞላ አሁን በአማራ ጦርነቱ ወንጀላቸው እኩል ነው። እኩል ነው ወንጀላቸው ከሌ ተነጥሎ ከሌ የሚባል የለም። ዞሮ ዞሮ የቆሙት ከዚህ ከህሊና ተጋርሎ በተቃራኒ ነው። በተቃራኒ ከመቆም አልፎ የአማራን የፖለቲካ ትንሽ አድቫንቴጅ ለአብይ አህመድ ሪጎሪ አቀባብሎ ለመስጠት እና ለማስተኮስ የተዘጋጁ ሰዎች ናቸው። እንፋለማቸዋለን፣ አንለቃቸውም። ይህን ትውልድ መሸወድ አይቻልም። ይህን ትውልድ በሀይል መስበር ማሸነፍ አይቻልም። የዚህን ትውልድ የድል መንገድ፣ የድል ግስጋሴ፣ የዚህን ትውልድ የፖለቲካ ዓላማ ማስቆም አይቻልም። በዚህ ታውት በዚህ ስታንዳችን እነሱን ተፋልመን አብረን ከና አብይ አህመድ ጋር ቆሻሸውን ጠርገን እንጥላለን። ይሄ ግን ከብልጽግና ከወደቀ በኋላ በኢትዮጵያ ፖለቲካ ውስጥ እንደዚህ አማራን ነን ባይ ጸረ አማራዎች፣ ኢትዮጵያዊ ነን ባይ ጸረ ኢትዮጵያዊ ዎች ሌሎችም ጸረ ህዝብ ጸረ አንድነት ጸረ ሰላም የሆኑ ሀይሎች ለመጨረሻ ጊዜ ተጠራርገው ወደ ቆሾ የተራራ ማከማቻ የሚወረወሩበት ጊዜ እንደሚሆን እርግጠኛ ሆኜ መናገር እችላለሁ። ስለዚህ አብንን የማየው በነገርኳችሁ ውስጥ አንድ ነው ለማለት ነው። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሽ ጸሀዩ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንተው አጠቃላይ ዘመቻ አንድነት 45ኛ ቀንና ቀን እንዲሁም ደግሞ ፓርቲ ነኝ በሚል እየተንቀሳቀሰ የሚገኘው የአብይ አህመድ የፕሬዝዳንትነት ስልጣን አስጠባቂ ለመስራት ከፍተኛ ጥረት እያደረገ ያለውን አብን ፓርቲን በተመለከተም ስለሰጣችሁን ሀሳብና አስተያየት ከልብ እናመሰግናለን። ሚዲያዎችንም እንዲሁም ደግሞ አድማጭ ተመልካቾቻችንም እያመሰገን በነገው እለት በአርባ ስድስተኛው ቀን የዘመቻ አንድነት ውሎ የምንገናኝ ይሆናል። ስለ ነበረን ቆይታ ስላደረሳችሁን ዝርዝር መረጃዎች እና ማብራሪያዎች በአድማጭ ተመልካቾቻችን ከልብ እናመሰግናለን። ጤና ይስጥልኝ።